በሁለት ሳምንት ዘጠና አንድ አውሬ ወጣል። ምን ትግር አለው? አንዱ አንዱ አውሬ ስምንት ትግር አለ ተባሉ። ሲያልቅ ወርጄ እንደገና አምስት ሌትር ደግሞ አመጣው። እዛ ስጠጣ ቆመ። በበነጋው አስራ ሶስት አወጣ። አተኛውበት መጥቶ በግራ ጎን ይጨብጠኛል። ምኑ ጠቀጠቀ ብዬ ስነሳ ግን ያው የለም። መብራት ነገር መጥቶ ይበራል። ሀቤት መጥቼ ብድግ ስል ደንግጬ የለም አይታይም ነው ወርቁ ዝም ብሎ ወርቅ ነገር ነው። በሙሉ ይመጣ የጠበሉ ዘር ያለው አስር ሁለትስ እንደጨረሱ አጠቃላይ ሰባት አወጣን። ከጭንቅላቴ ሲያመኝ የነበረው እንደ ጆሮ ቁንቁን አይነት ያለ አውሬኔ በሰው ወጣ ብያለ ምን ማለት ተልቆበት ነው። እንደው ገርሞ ነው ይውላ አውሬ እንደው ገርሞ አንገቱ ዝሮ እጁ ዝሮ ተገትሮ በአልጋ መጣ። ቅዱስ ጊዮርጊስ መጣ። እንዲያ ብሎ የተናገረው ክክ ሲጥሉበት ክኩ ግልብት ይላል። ወሆ ሲቦካበት ወሆ ግልብት ይላል። ምን አይነት ውሃ ነው? አዝሮ ነፍስን ሰክቶ አዝሮ የሚያቆም እኔ አላየውም። ጠበሉ እኮ በቃ ሩቅ ሀገር ይችን ዓለም አስረቆ ይዞ ሲሄድ ይታወቃል። ትንሽ ይታወቃል። እዛም ወስዶ ሐሰማ ወስዶ ሁሉ ነገር አሳይቶ አዝሮ ሲመልስ የወርቅ መስቀል የተሳለ የተሳለ አለበት። ምን የምንቀመጥበት የለም። እሱ ዝም ብሎ ወርቅ ነው የሚታየው። ይህን በሽታ አውጥተህ ያሳየኸኝ እንዲሁ ለሶስት ደብሮች ካውደ ምረት ውድውድ አሳይልሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አላችሁ በእያላችሁበት የሰዓት አቆጣጠር በውጭም በውስጥም ያላችሁ ኢትዮጵያውያን፣ ኤርትራውያን የታምረኛው በርሜል ቅዱስ ጊዮርጊስ ምስክርነትና መዳን የምትተማመኑ የምትጠባበቁ የስቡሀ ሚዲያ ቤተሰቦች እግዚአብሔር ይመስገን ሰላማችሁ በእያላችሁበት ይብዛ። እንግዲህ ዛሬ የምንገኘው በበርሜል ቅዱስ ጊዮርጊስ ልክ መጋቢት 23 ሲሆን በዕለተ ቀኑ በሰማዕቱ በቅዱስ ጊዮርጊስ የልደው ኮከብ ቀኑን እያከበርን እንገኛለን። ዛሬ ላይ በጣም በርካታ ሰዎች ወደ ጠበሉ እየመጡበት ነው። እንዲሁም ደግሞ በውጭና በውስጥ እንግዲህ ከምታውቋቸው ታላላቅ ሰዎች መካከል በአርሶ አደር አቶ ገብሩ ቤት መካከል እንገኛለን። እንግዲህ አቶ ገብሩ ማናቸው የሚለውን ብዙዎች በቤታቸው መታችሁ በመልእክትም ጭምር የምታርፉ በቅንነት የሚያገለግሉ ታላቅ አባት በጠበሉን ብዙ የተፈወሱና እና የጠበሉን ታሪክ መናገር የሚችሉ አባት ናቸው። እንግዲህ አቶ ገብሩ ስማችሁን አስተዋውቁና እስኪ ስለ ጠበሉ እያዋራን የጠበሉ ሁኔታ የተነሳበትን ጊዜ ጀምሬ ያደረጋቸውን ገቢረ ታምር እያዋራን ወደ መጨረሻ ደግሞ ለእርስ የተደረገለትን ነገር እንዳሰው እስኪ። ገብሩ መጎስ አስማራ ነው የምባለው። ያው የቅዱስ ጊዮርጊስ ነዋሪ ህዝብ ነኝ። በጣም ሲያመይ ነበር ጠበሉ ከመውጣቱ በፊት ራሴን በጣም ያመኛል ቁርጥማት በሽታም አለብኝ ሆዴንም ይጎፈጭረኛል። እዛ ሕክምና ስሄድ ያው ጨጓራ እያሉ ነው የሚሰጡ እንጂ ምንም ለውጥ አልነበረም። እዚህ መሃል ግን ይሄ ጠበል ወጣልን። ጠበሉ በወጣ በአመቱ ያው ለአባት ዛዚህን ሰጥቼ ሱባኤ ተቀበልኩ እየጾም እየሰገድኩ አብይ ጾም በሙሉ ከወልወል በመተኛት ሁለት ወር በሙሉ ጾማትን ያው የተሰጠውትን የአባቴን ግዳጅ እየጨረስኩ፣ አስራ አንድ ሰዓት ነበር መጠመቅ ነበር። ነገር ግን ለቅዱስ ጊዮርጊስ ግን የነገርሁት በትልቁ ማለት ነው። አደጃፉ ላይ ሁኜ በጭልል ባለ ቦታ አደጃፉ እጄ ተንበርክቼ ጭንጫው በጉልበቴ እስኪ ጠልም ድረስ ተንበርክቼ ማለት ነው። ይህን በሽታ አውጥተህ ያሳየህኝ እንዲሁ ለሶስት ደብሮች ካውደ ምህረት ውድ ውድ አሳይልሃለሁ ታምርህን ግለጥልኝ ብዬ ብዬ አልቅሼ ነገርሁት። ልክ በቃ ሁለት ወር አብይ ጾም እንዳለፈው የመጨረሻ ያው አተኛውበት መጥቶ በግራ ጎን ይጨብጠኛል። ምኑ ጠቀጠቀ ብዬ ስነሳ ግን ያው የለም መብራት ነገር መቶ ይበራል አቤት መጥቼ ብድግ ስል ደንግጬ የለም። ፋሲካ እንደተገደፈ በውጩ የግንሞት የሚካኤል ድራር ባይሆን አሁን አራ ማለት ነው አሁን አራ ቀን ያውን አራ ግን ጠበሉን ቀድቼ ሂጄ ራቅ ብዬ ብቻዬን ነው የምጠጣው። ጫማዬን አውልቄ በስራ ጠብ እንዳትል እንዳትጠበሏ እዛ ስጠጣ ክርብት አለ አላሁዲ ላይ ምን የተለየ ነገር ሆነ ብዬ ደግሜ አስር ሊትር ግማሽ እንዳረኩ እጀቁጭ እየስጠጣ ሁለቱን አውሬ እንደዚህ ወጣ። ሁለቱ ምን ወጣ? ሁለቱ አውሬ ወጣ። ምናምን ሰውነት ያለው የሚንቀሳቀስ ነው ወይስ የሞተ? ስምንት እግር አለው አንዱ። አንዱ አውሬ ስምንት እግር አለው። የሚጎፈጭርበት እዛ። ደግሜ የአስር ሊትርስ እንደጨረሰ አጠቃላይ ሰባት ታወጣ። ሰባት ወጣ። ሰባት አውሬ ወጣ። መጀመሪያ እዛ ጠበሉ ሲያልቅ ወርጄ እንደገና አምስት ሜትር ደግሞ መጣው። እዛ ስጠጣ ቆመ። በበነጋው አስራ ሶስት አወጣ። እዛ በየቀኑ በየቀኑ በየቀኑ በየቀኑ ልክ በሳ በሁለት ሳምንት ዘጠና አንድ አውሬ ያወጣል ከሰውነታችሁ። አዎ ሀዴ ነው የሚወጣው። ዘጠና አንድ አውሬ እግር ያለ ሰውነት ያለው አ ስምንት እግር አላት። አንድ ምን ይመስላል? እንደ እባብ ያለ ነገር የተወሰነ ወጣ። ከዛ ወዲያ ደግሞ አጭንቅላቴ ሲያመኝ የነበረው እንደ ጀሮ ቁንቁን አይነት ያለ ነው። አንዲቱ ግን ሰውም ቆጥሮታል፣ ህዝቡም አስቆጥሬዋለሁ። አንዲቱ ስምንት እግር አለ አንዱ አውሬ አንዲቱ አውሬ እዛ መጨረሻ አውራው ወቶ ወደቀልኝ። እልል ይያል። ወደ መንደር ይዤ ቀርቤ መንደረኛው መቶ አየው። እዛ ወዲያ አውራው ካወጣ ጨርሶ አወጣልኝ። በኋላ ለተሳርፏቸው ደብር ወስጄ መቤታችን አሳየሁ። እዛ መሀዲድ ጊዮርጊስ አሳየሁ። ሶስት ደብር አዲስ አለም ማርያም ወስጃ አሳየሁ። እዛ ግን አንዱ ግን ምን አለ አይ ገዳ ጠበላቸው ሊያገኑ ነው እንጂ ይህን አውሬ እኔ በሰው ወጣ ብያለ ምን ማለት ተልቆበት ነው እንዶ ገርሞ አውሬ እንደው ገርሞት ነው በቃ እንደንብ ይያያዛል እዚው ጎረቤት ሀገር ማለት ነው አዎ ጎረቤት ሀገር ነው አላምንበትም ጠበላቸው ሊያገኑ ነው አይ አይ ወንድሜ እኔ ስጋዬ ተይዞ የገባሁትን ቃል ኪዳንን እየተናገፉ ነው አንተ ግን ካላመንህበት ደግሞ እንግዲህ ላንተ ራስህ ነው የምታውቅ ለእኔ ግን ያው ስለቴን እንግዲህ እየተናገፉ ነው ይሄን እግዚአብሔር ነው የሚያውቀው። እዛ ጓደኞቹም ሰደቡት። እዛ ያ ልጅ ልክ በአራት ቀኑ አንገቱ ዝሮ እጁ ዝሮ ተገትሮ በአልጋ መጣ። ቅዱስ ጊዮርጊስ መጣ እንዲያ ብሎ የተናገረው መጣ መጣው መጣ። እዛ እንደ አጋጣሚ የማዛ ጠበሉ እያስተባበርሁ ነበር፣ ወረፋ ምን እንትል እያሉ በረከትም እያሰራሁ ነበር እዛ ምን ያለው ማክ ማረኝ፣ የጋን ጊዜ ካሰው ፊት እንዲያብ እየተናገሩ ማረኝ አረ ጊዮርጊስን ማረኝ ይበለው። ምንም አንዳንተ ስጋ ለብሼ ነው፣ ስጋዬ ተይዞ ነው፣ ስለቴ ሰምሮ ነው፣ ደስታዬ ልናገር ነው የመጣው። አንተ ግን ያው ዝሮ ዝሮ ሰይጣን አሳስቶ ነው እንዲያል እግዚአብሔር ይማረህ እንጂ ጊዮርጊስን ሂድ ማረኝ ይበለው። ዝም አለ። ልክ አመት እዛ ተቀምጦ በአመቱ ግን ጊዮርጊስ ያው ምሮ ሰደደው። ድኑ ወጣ። በተናገረበት አፉ አመት ታሸ። አዎ በአመቱ እሱም ተፈውሶ ሄደ። ተፈወሰ። በአመቱ ግን ይቅርታ ብሎ እሱም በቃ ከእዛ ወድቆ ከረመ እና ታምሩን፣ ይህን ይህን ታምር ሰርቷል። ግን ሱባይ ግባ ተብያለሁ፣ መልሰ እንደገና እኔው ሱባይ ግባ እገልጥልሃለሁ። እዛ እዚህ በረሃ ነው የሱባይ ቦታ ደግሞ የለም። እዚህ ደግሞ እኔ የደብሩን ኃላፊ ስጠይቃቸው እኔ ጠበልተኛውን ሂጅ አሰራ የሱባይ ቦታ ስጡኝ ብዬ በምጠይቅበት ሰዓት ነገ ዛሬ፣ ነገ ዛሬ አልሰጡም እስካሁን ድረስ የለም መፍት የስፍራ ጥበት ማለው ቦታው እና ታምረኛው ጊዮርጊስ የዛሬ አራ ጠበሉ እንደወጣው በሁለትኛው አመት ይመስላል። ቤት ግን እኔ እሰራልሀለሁ የተሰራ ቤት እኛ እናስገባሃለን ብሎ በህልሜ ይህን ሁሉ አገልጦ አሳይቶኛል። ቤቱም ተሰርቶ ውልውል ብሎ በቃ በጣም ያምራል። ያንን ቤት በአካል አሳየ እና አሁን ያው በኔ ላይ ያው ትንሽ ያው ከፍቶች ነበሩኝ። ትንሽ አድርቆሽ ላይ ያው እንቁላል ተሰቅሎ አሁን ያው ገንዘቤ ያው ተመዛቁልኝ ገንዘብ የሚባል አሁን የለኝም። ግን እሱ እሱ ግን ነግሮኛል ገንዘብ አጣበል እንዳታስብ እንዳትጨነቅ ብሎ በህልሜ ሁላ ገልጦ ሰፊ ባህር ነው፣ ሰፊ ወንዝ ነው ሀዛ ላይ በቃ ዳርቻው የማይታይ ነው፣ ወለል ያለም ነው። ሐዛ ላይ ውሃ ይሄዳል። ሐዛ ውሃው ላይ አቁሞ

እንዴት ታረገ ይብየን ባይናፍሽ ቤት የለም። መጥቻ ወዲያው ነጭ እንቁላል የመሰለ በጣም በዚህ ግድም በቃ በዚህች ምድር ላይ የማይታይ ልብስ ለብሶ ዝናር ታጥቆ መጣ ባል እህ የሆነ ዝናር ታጥቋል። የሆነ መሰረ ይዟል በእጁ ይዟል። እህ መጥቶ በእጁ እንድች አድርጎ ይሄን ታይዋለህ አለ። የሆነ ነገር የተጠቀለለ ነገር ነው። ተጠቅሎ ተጠቅሎ ተጠቅሎ ተሰክቶ ተሰክቷል። ይሄን ታይዋለህ አለ ያው ይሄ በጥቁር ጉምዝ ነው የዋሉብህ የተሰራብህ አዎ በጥቁር ጉምዝ ነው ይሄ ነው በዚህ ነው የዋሉብህ በጥቁር ጉምዝ ነው የዋሉብህ ብሎ አይዞህ ብሎ ዳስሶ ሄደህ በወዲያው ብድጋል ተነሳ ማለት አልችልም እርግ አዎ በመነገው አዛሪያ ብድግ ብዬ ጠበል ህጃመት ቸጠጣው አውቶ አውቶ አውቶ መርዙን ጣለልኝ እዛ ወዲያ በሰባት እያውቀን ወደ እርሻ ገባ ያሬ የተመሰገነ ይሁን ይገርም ነው በሱ ላይ ይሁትም ልጆችም ነው አለው። እስካሁን ድረስ በአንድ ወቅት በክረምት ወደ ስደት ሄደ ነበርና እንደው የጉልበት ስራ ለሰራ እንዴት ነው መጣ። እስኪ እንግዲህ በማጣት ምክንያት ያካባቢ ምን መሰለ ወርቅ ንብረት ያለበት አካባቢ ላይ ጠበሉ ተአምር የሚሰራበት ቦታ መጣ። ችግርን ሰው ባያየው እንጂ አንተ አትቸገርም። ግን አንተ ግን ደግሞ ተዚህ ከሚታፈስበት ወጣ ሌላ ቦታ ሄድ። እስኪ እንደው ምንድን ነበረ ሊሆን የቻለበት እስኪ ዘርዝረው ለተመልካቾች። እሺ አው ለአዝመራ አው ዘንድሮ አላገኘሁም ውሃ ውጦታል። እርሻ ምንም እንዳረሱ ለዕለት አንዲት ቋጠሮ እንደው አንዲት ቋጠሮ ለጨገድ አረሰ አላገኘሁ። እዛ ያለች አንዲት ላምናት እሷ ይችላል እንግዲህ ሳለሽ ተብላ የት አውቃል አትሄድም። እኔ ደግሞ አይ ይችማ እንዴት ብላ ተበቃናል። አሁን ጀምረን ሽጠን እኔ ወርቅ የሚባል አለ ስራ መሄድ አለብኝ። በረሃብ እየሄድኩኝ እዛ ግን እንደሄድኩኝ እዛ ደግሞ በዓል የሚሰራ ሰውን የሚያገኘው ያን ወርቅ ወደ እግዚአብሔር ፊቱን እንትን የሚል ሰው ብዙም አያገኘውም። እኔ ደግሞ በዓል ጠብቄ ስራ ነው ንጹህ ስራ ነው መሰራ አዛ ሶስት ወር ሶስት ሰንበት ስቀመጥ ምንም በቃ አጣሁ። የለም አላገኘሁም ምንም ነገር የለም። እምቢ አለኝ በቃ አዛ ማታ ማታ እጄ ባንዱ ዞር ብዬ ሰው ባላየ ስፍራ እጄ ጸሎት አድርጌ መቁጠሪያን ቆጥሬ ያው ቅዱስ ጊዮርጊስ አንተ አምላከ ጊዮርጊስ እንደው ልጆችን በችግር ክፉ እንዳታሳየ እያልኩ በቀን ሶስት ጊዜ፣ አለቱ ደግሞ ሶስት ጊዜ ይህን እየጸለይሁ፣ እዛ ግን በህልሜ መጥቶ ምን ያለ፣ ይህ ቦታ ለአንተ አይሆንህም፣ እኔ እሰጥሃለሁ ምሰጥ ስልጣን አለኝ። ወደ ቤት ወደ ቦታ ተመለሳለሁ። አሁን ደግሞ እንደው ሰው እያገኘ ነው። እኔ ደግሞ ቢያጋጥመኝ ህጀ ምን ልሂድ አሁን ሌላው ቀርቶ ያወጣሁት ወጪ ምን ይዤልህ፣ በቃ ይጀምር ነገር አጣው በቃ ትራንስፖርት ወደ ዘጠኝ ሺህ ወደ ዘጠኝ ሺህ ብር አጥፍቻለሁ። በጣም አድዋቱ መሳሪያው ርቀታለው የሞተሩ የምኑ ይፈጃል። ቦታው አዛ አዛስን እንዲያው መድኃኒዓለም በቃ መጨረሻ ወር ተ ሳምንት እንደሆነኝ ትንሽ በቃ አንድ ሀያ ሺህ ብር እናት ያችን ወርቅ አገኘው። አይ እንግዲህ ስንት አገኘህ? ሀያ ሺህ ብር ትሆን አገኘው መሳፈሪያን ማለት ነው። አዎ ይችን አገኘው እንግዲህ የህዳር ማርያም ነው መቤታችን ቀን ስዕለትም ነበረኝ። እቺን ካገኘው በቃ ብዬ ተነስቼ መጣሁ። ቅጥቃጤውም በቃ አይሆንህም እያለኝ ነው ብዬ መጣሁ። በገባሁ ወዲያው በበነጋው አረናና ተብላለህ ጊዮርጊስና በተክሲያም ተብላል ተባለ። እዛ ሄድኩኝ። አይ ቦታንን ገዛ ነው አደረሻ ዛ ቦታ አንተ ቦታ ሊገዙ። አዎ ቅዱስ ጊዮርጊስ በሰውሽ ላይ በሰውሽ ላይ አድሮ የኔን ቦታ እንዲገዙ አስደርጉ መጣ። ያን ቦታ ገዙ። የተመሰገነ ይሁን ለልጆቼ በቃ የሚበሉት ጊዮርጊስ ይኸው እንዲህ አድርጎ ሰጠኝ የተመሰገነ መልካም እንግዲህ ብዙ ሰው ይተዋውቀሃልና እዚህ ቦታ ላይ አሁን ቆርቆሮ ቤት ሰርተህ እሷን አልጨረስካትም በተለያየ ብድር ነው እና እንደው ምን ላይ ደርሳለ ስለ ቤትህም ስናወራ እሺ ያው ስለ ቤቴ አንድ እንግዲህ እግዚአብሔር የመረቀው ያው የተባረከ የጉዞ ነው ሻዳይ እሱ አላየ ይባላል እሱ አንድ ሀያ ቆርቆሮ ሰደደልኝ እዛ በተረፈ ግን ብዙ ነገር ኑሮ ውድነት አለው። ምስማሩ ማናጤው ምኑ ሲባል ያችን ያው እንግዲህ ከወንድም አንዱ አንዱ እያልኩ እንግዲህ ግድ ጊዮርጊስ እሱ ታውቃለህ አንተ ብዬ ያው እየተበዳደርኩ ያው ቤቴ አሁን ቆማለች። ብድሯን ደግሞ እንግዲህ እሱ ያውቃል፣ እንግዲህ ባለቤቱ ያውቃል። ያው ባለ ዕቃ እንግዲህ እሰራለሁ። እንግዲህ ሰዎች እንዲያግዙ መልዕክት የምታስተላልፈዋለህ? አሁን እዚህ የሚያድሩ የነበሩ ሌሎች በሚዲያ የሚከታተሉም ጋሽ ገብሩ እዚህ በርሜል ቅዱስ ጊዮርጊስ ላይ ከሚታወቁ ትልቅ አባት። ታሪኩን ጠባቂ እና የመንፈሳዊነትን ጠብቀው የሚኖሩ ሰዎች ናቸው። ነገር ግን ደግሞ እዚህ ያለው ሁኔታ ልጆች አሉ ችግር ውስጥ ላይ ነው ያለው እንደ ሊረዳ የሚችል ሰው ማገዝ ለሚችል ሰው የምታስተላልፉ መልክት አለ? እሺ ለጨርሼ እንትን ልበል እና አሁን ግን እግዚአብሔር ይስጥልኝ ያው ማው ማሁን በስ የሚባልና የማሁስ የማሁስ ማህበር ግን ያው ችግሬን በማየት እግዚአብሔር ይክፈልልን፣ እመቤቴ ተጠብቅልን፣ መድኃኒዓለም ከነሱ ጋር ይሁን። እነሱ ግን ያው አሉትን ሰዎች እያመጡ አሁን ለልጆችም ያው የፍንጀራ እየበሉ ነው፣ ዳቦም ያው የሚሰራው እየበሉ ነው። እነሱም እያገዙኝ ነው። እግዚአብሔር እነሱም ይክፈልልኝ፣ ቅዱስ ጊዮርጊስ ሲጠብቃቸው፣ እያገዙኝ ነው፣ በዚህም እየተባበሩኝ ነው። ሌሎች ሌሎችም የሚያግዙ ይካሉ። ምንም ችግር የለም። እኔ በእግዚአብሔር ስም መርቃለሁ። ሌላ ነገር የለም። እኔ በእግዚአብሔር ነው፣ ሌላ ጉልበት ምን ኃይል የለኝም። አዎ ብዙም የሚያውቁ ሰው ስላሉ ጋሽ ገብሩ እዚህ ቦታ ላይ አንተ ቤት ያረፈ ብዙ ሰው ነው። ዛሬም ሰዓት ስምህን አትርፈሃል። ብዙዎች መጥተው እዚች ነው የሚያርፉ። የተለያዩ ሰዎች በሞተር በባጃጅ በግል የሚመጡም ጋሽ ገብሩ ቤት እረፉ እየተባሉ ነው። ይሄም ስም ማትረፍ ትልቅ ነገር ነው። ደግሞ ሰማዕቱ ደጅ ሆነ ደሞ መቸገር ስለሌለብ ሊያግዙ የሚችሉ ሰዎች አካውንት ስልክ የአቢሲኒያና እንዲሁም ስልኩን እናስቀምጥላቸዋል። እስኪ እንደው ጠበሉ ላይ ሳንጨርስ እና ወደ ጠበልነት ተቀይሮ እስከምትጠበሉ ድረስ ሰው የሚሰጠው ግምት ጠበሉ ምንድን ውሃ ሆኖ ምንድን ምንድን ነው አከናወነበት በየቤቱ ስምንት ዓመት ሰራ። ጠበሉ ጠበሉ መጀመሪያ ላይ እንግዲህ ለማሳየ ሲባል ለውሃ ተብሎ ነው የተጫረው። ጠበሉ ሰው እየተቀዳ ወደ ቤት ይወስደው ነበረ። እዛ ወስዶ ክክ ሲጥዱበት ክኩ ግልብጥ ይላል፣ ቦሆ ሲቦካበት ቦሆ ግልብጥ ይላል። ምን አይነት ውሃ ነው? ስንት ደው ክኩ መገንፈል፣ ወጡ መገንፈል፣ ቦሆ መገንፈል። እንዴት አይነት ውሃ ነው? ይህ አይነት ታሪክ ይባላል። እዛ ግን መጨረሻ ላይ የሆነ ሰውዬ እስኪ ልጠጣው፣ ይሄን ነገር መጠጣት አለብኝ። ጠጣው። የአካባቢ ሰው ነው። ዝም ብሎ የተጠቀለለ ነገር ነው። የሆነ ድሄ ነገር አወጡ አወጡታል። ከመጀመሪያ ገና ብሎ ገና ብሎ እዚህ ወይ ጊዮርጊስ ሰበክ ነው። እዛ ደግሞ የአካባቢ የአዲስ አለም ማርያም ያው አንድ ቄስ መጥተው ጠጡት። የእሳቸውን ደግሞ አወዳቸው እንደዚህ አወጥቷታላቸው። እዛ ወዲያ ገለ ጊዮርጊስ አንብበው፣ እንዲያውም እነዛ የአካባቢ ቄስ ናቸው ቤተሰባምተው አረ እኔ ቅዱስ ጊዮርጊስ ነው ብሎ ለፈለፈ። ዛሬ ጠበል ነው ኑ በቃ ተብለው ቄሶቹ ኑ ወረዱ ተብለው ወረዱ። እዛ ተባረከ፣ አዎ ተባረከ። ዛሬ አመ ክረምቱን ግለሰቡ ያው ኮኮ መስሎ መንገዱ ያሳልፍ ነበር። በፊትም ጋሽ ገብሩ ሲወጣ እንደዚሁ ነበረ። እንትኑ ጠበሉ እንደዚሁ ሰላሳ ደቂቃ ይጠብቅ ነበረ። እንደው ተተባረከ በኋላ ነው። በፊትም እንደዚህ ምንም ያችን ሰዓቷን መኪናው እንደዛ እንዳለ አንድ መቶ ሰላሳ ሶስት ሜትር እንደጫረ እንደ ጥይት ፈንድቶ ነው የወጣው፣ ወደ ላይ አዎ፣ ወደ ላይ እንደ ጥይት ፈንድቶ፣ ሁሉ ሰው በርጎ ነው የሮጠ። ይጋ ነጭ ነበር፣ እንደዚህ ወጥጥ መስሎ መልምሎንም የሚወጣ ይጋ። እንግዲህ ሮጠ፣ ሽፌሩም ሮጠ። መቶ ሰላሳ ማለት እንት ወደ ላይ ወርታች፣ እንጂ ወርታች የተጫረው፣ የተጫረው አዎ፣ ሜትር ሜትር ማለት ነው። ማዛ ግን ሽፌሩ እንደገና ይጠፋል ብሎ ጠበቀው ሆኖ፣ እዛ ግን እንደገና ሰላሳ ደቂቃ ጠበቀና ወጣ፣ ደግሞ ደግሞ ወጣ መኪናውን ሊሰምጥ ሆነ ወደኋላ አንሸራቶ አንሽራቶ መኪናውን ይዞ ወጣ። ሊምሰ ሊሰምጥ ሲል መኪናው ወጣ ወደኋላ ኋላ ወጣ። ከዛ 30 ደቂቃውን እየጠበቀ እስካሁን ድረስ ይወጣል። በቃ አችን አሳልፋትም ማሳለፍም አይችልም መተውም አይችልም። በዛች ሰዓት ነው ይወጣ ተብሎ በሰላም በህይወት እንዶ እንደዚህ አይነት ታምር አይተ ታውቃለህ ጋሽ ገብሩ? በረሃ ነው የምትኖሩት እናንተ እዚህ አካባቢ ያላችሁ ሁሉ ፍየል ከብት በማርባት አርብቶ አደር ጭምር ናችሁ። እና እንዲህ አይነት ታምር ሆኖ ህዝብ መጥቶ ተህዝብ ተቀላቀየ እኖራለሁ ብለህ በስል ታውቃለህ? አላ እንደው ምንም የምናውቀው ነገር የለም እንደው እንዲህ አይነት ጠበልም አይቸም አላውቅም። በዚህ ዓለም ውስጥ ጠበልም ሰር ነበር እንደዚህ አይነት ጠበል አላየሁም። ሀሰማይ ወስዶ አዝሮ ነፍስን ሰክቶ አዝሮ የሚያቆም እኔ አላየሁም። ጠበሉ ኮ በቃ ሩቅ ሀገር ይችን ዓለም አስረቅቆ ይዞ ሲሄድ ይታወቃል ትንሽ ትንሽ ይታወቃል። እዛም ወስዶ ሀሰማይ ወስዶ ሁሉን ነገር አሳይቶ አዝሮ ሲመልስ ብቻ ነው የምናውቀው። ግን ይችን አስረቅቆ ምድሯን ያለንበትን ዓለም አስለቅቆ ሲወስድ ይታወቀኛል፣ ይታወቃል። አዎ ግን አጠበሉ ዛሬም ነገም ስገባ ይሄ ምድሩ ወርቅ ነው የሚታይ የወርቅ መስቀል የተሳለ የተሳለ አለበት። ምንገብ የምንቀመጥበት የለም፣ እሱ ዝምሮ ወርቅ ነው የሚታየው። በቃ አራን ውይት ነው ይስል፣ ዲያቆኖች ይመጣሉ፣ አይታየንም። ለምን ወርቁ ዝምሮ ወርቅ ነገር ነው በሙሉ፣ ይሄ በቃ የጠበሉ ዙሪያ በሙሉ ወርቅ ነው። አረ ወርቅ ወርቅ እላለሁ እነሱን፣ ወታል ወታል ይላሉ። ንዑት ይስል አዛሬት ይጠፋቸዋል። እና ታም ዛሬ ድረስ እየተጠበልክ ነው? አዎ። እንዴት አርጌተዋለሁ አባቴ። እሱ አይደል ያቆመኝ። እኔ ለሱ ግን ያው የተሳልኩት ምንድነው በገንዘብ እኔ እንዳረዳህ የለኝም። ጉልበቴን ግን የቤተ ክርስቲያንን ቅጥር የጠበልህን ቅጥር ከጠበልተኛ ጋር ሁኘ በበረከት ደጃፍክን እዘጋለሁ ብያለሁ። ዛሬም አልተውም። በቃ ዛሬም ዛሬም ቢሆን አንድ ክፍተት በደጃፍ ሆአየ ባለች አቅሜ ለሰማይቱ አይደለም ጉልበቴን ይህን ይህን ሥጋዬን ቆርሼ ብሰጠው ደስ ይላል። እህ ይህን ሥጋዬን ራሱ በቃ ቆርጬ ብሰጠ ለቅድስት ጊዮርጊስ ደስ ነው እንኳን ጉልበቴን ማለት ነው። መልካም እንግዲህ። እና የአካባቢ ችግር አለ፣ አንዳንድ ችግር፣ የአካባቢ ችግር አሁን ለጊዮርጊስ እያስቀየም ነው ጠበሉም አሁን አንዳንድ ነገር እየተቆጣ። ሲቆጣ ለኛም አሁን አሁን በሽታ ይባላል ጠበሉ አይደለም። አሁን ጠበሉን እየጠጣለሁ፣ ጠበሉ እያመመ ምናምን ይባላል ጠበሉ አይደለም። ያመው ጠበሉ አሁን እኔ እየጠጣለሁ። ማንኛውም ሰው እዚህም አካባቢ ሰውም ይጠጣዋል፣ ግን የሚታመመው በአብዛኛው ሐኪሞችም ተረዱት የበላይ መቷየው ያልተጠቀመ ጠበሉ ነው የሚታመመው እንጂ አዎ፣ የሚታመሙ እና እኛ ግን ያለነ ችግር ምንድን ነው? የአለመስማማት ችግር አለና ራስ በራሳችን የአካባቢው ሰው ማለት ነው። አዎ የአለመስማማት ችግር አለ። አንዱ ይሰራል፣ አንዱ ሰርቶ ያገኛል፣ አንዱ ደግሞ ሰርቶ ያገኛል። በቅርብ ያለ በዚህ አካባቢ ያለ ሰው ተጠቃሚ ነው፣ ይሄኛው ደግሞ አልተጠቀምንም። ይሄ ጭሞችና መተሳሰሮች ነገር አለ። አዎ እኩል ፍትሃ የሆነ እንጠቀም አካባቢ አብረን ያቀናነው በሚል ማለት ነው። አዎ አሁን ደግሞ አንድ ችግሩ የሱ እንዲያው እውነት እናንተም በውጭም ሆነ በሀገር ውስጥ ለቅዱስ ጊዮርጊስ እውነት ታሆነ የስፍራ ጥበት አለብን። የግለሰቦች እርሻ እዛውና እዛው አብየተለሙ ገጥሞ ነው ያለው። ያን ደግሞ ተነስ ብትለው የግለሰብ ነው ጥቅሙ ነው ማን ያስነሳዋል? መንግስት የሰጠው መሬት ነው። እንዲያው ያን መሬት ግን እኛም ቢሆን ባለአቅማችን የተቻለነን አውጥተን በርብርብ ያን መሬት እንዲያው አካክሰን ካሳክሰን ወደዚህ ወደ ጊዮርጊስ ቢሆን ሽንት ቤቱ ምኑ ቆሻሻው ምኑ በቃ ሀዘው ቤት ተለሙ እዛው አቡናውም ሀዘው እየተጠጣ ሀዛ እየወገጡበት ዳሽን ሀዘ ሙዚቃም ሀዘ እዛው ቤት ተለሙ በቃ እና ስለዚህ ይህ ችግር አለበት። በአገርም ሆነ በውጭም ያሉ ተባብረው የመሬት ስፋት ብናደርግልን መልካም። የዚህን ድንቅ ቦታ ታምር ቀደም ሲል የሚመጡት አባቶች እንደው ይናገሩ ነበር። ድንገት ነው ይሄ የተከሰተ። እንደው ነው ትንቢት ነገር ነበር። ቀደም ሲል አካባቢ ምን ይመስል ነበር? ጫካው ምኑ የደረስክበት ሰዓት ቀደም ብቻ ያው አባቶች ያስተምራሉ እነባታዊ ኪዳነ ማርያም እነባታዊ ኃይለ ሚካኤል ተከዚ ኪዳነ እምረት እነሱ ይመጣሉ። ስደተኞችን ጌታ ሂድ አስተምር ተብለን ምን እመጣው አስተምሩ ተብለን ነው በእግዚአብሔር ታዘን ነው የምንመጣ፣ ስደተኞችን ሂዳቸው አስተምሩ ተብለን ነው የምንመጣ ብለው ግን ይህ ቦታው የቅዱሳን ያሉበት ቦታ ነው። እናንተ ማታ በዚህም ስውር አባቶች ሁሉ እንዳሉ ይናገራል። ቅዱሳኖች አሉ ትልቅ ዛፍ አትቁረጡ፣ ደንም ያላግባብ አታጨብጭፉ። ቅድሳኖች አባቶች አሉ አሉበት ብለው ያስተምሩና ስንሰማ ግን በዚህ ዓለም በዚህ ዓለም የሌለ ጠበል ይወጣል ይባላል። አባቶች ትንቢት ያው አንዳንዶች መረጃ እንሰማለን እና ይህን ነገር አሁን ግን ታሪኩን ሀደጃ ፍላችን ላይ አገኛችሁ አሳየኝ። ከሰው ጋር በመዋልህ ምን ተሰማጋሽ ነው? ከሰዎች ጋር በመዋልህ እንደው ከዛም ከዚህ በሚመጣው ሰው ማዋቅህ ምን ተሰማ? እግዚአብሔር እንግዲህ እነሱ ጋር ያው የሚመጡት ሰዎች ጋር በጣም እኔ ታወቃለሁ። ያው ብቻ እንግዲህ ያው ጥሩ ነገር ለመስራት ትንሽ ያው አቅም እያጠረኝ እንጂ ያው ነገንዘብ ነው አሁን እንጂ ጎበዝ ነገንዘብ ነው የሚያጥር ግን ለመርዳት እኔ ወደ ኋላ ነው ቤቴ። ፊትም ሲገቡ ነበር ደካማዎችን፣ የታመሙ የተጎዱ፣ ህፃን የያዙ ሰዎች እነሱን ቤት ክራይም ማለልኝ ውሃን በነጣንም ሰጣቸው እገላቸውም ለምንም ያው ይሄን ያው እንግዲህ ለኔ ውዳሴ ከንቱ እንዳይሆንብኝ እንጂ ባልደቻ እኔ ያው ይሄን ያው እተባበራለሁ ያው በገንዘብ ባረዳቸው። አንዳንዶች አሁንም ቢሆን የተቸገሩ ካለ አትክፈሉ ነው የቤት ክራይ የተቸገረ አሁን ሴቶችም ሆነ ወንዶችም ይሁን ከሌላችሁ ችግር የለም ታውት ነው አላችሁ። ነው ቤት ክራይም ሆነ ምንም በቃ መብልም ቢሆን ብሉ ነው። አኔ እኔ የበላውትም ብሉ በቃ። ያለፈው አካውንት ይሄ ኔትወርክ ምን ሲዘጋ ሲቸገሩ እንዳትቸገሩ ነው። ምን አሁንም አለ አንድ ሰተው ያለፈው እንዴው ብር ምናምን ብላ አንተ ስትሰማ፣ ችግር የለም እኛ የበላ ነው አብራችሁ ብሉ። በኋላ ደግሞ እናንተ ስታገኙ ለኛ ታስባላችሁ እንጂ እንዳትጨናነቁ ነው። መልካም መልካም እንግዲህ መልካም አባት ነህ መልካምነትህን አይለውጥብን ቤትህን እናግዛሃለን ሰዎች ያግዙሃል አይዞህ እንግዲህ አካውንቱን ጋሽ ገብሩን ወይም ደግሞ ገብሩ ሞገስ አስማረን ለማግኘት 123007298 የአቢሲኒያ አካውንት ቁጥር ነው 123007298 የአቢሲኒ አካውንት ቁጥር ነው ይህ የአቢሲኒ አካውንት የማይንቀሳቀስና የሚያስቸግራችሁ ኢንአክቲቭ ከሆነባችሁ በ0945 160000 በ0984 464748 ኃይለ ማርያም ጋር ብትደውሉ ታገኙታላችሁ። ወይም በቀጠሮ ወደ ተራራው እንዲወጣ ማድረግ ይቻላል። በእኛ አካውንትም ተላካችሁ ስመ ክርስትናችሁን ይዘን ያው ለገብሩ የምናደርስ ይሆናል። አክቲቭ በሆነላችሁ መላክ ይቻላል። የምትልኩትን የብር ቁጥርና ስመ ክርስትናችንን ስለምንሰጥ ነው። ለነበረን ቆይታ ሁሉ እግዚአብሔር አምላክ ስሙ የተመሰገነን። ዛሬ በደጅ ነው ያረፍነውና በዕለተ ቅዱስ ጊዮርጊስ ነው ምስክርነት የተቀበልን። ከዚህ የበለጠ እንድታገለግል ያድርግህ። እንደ ትንሽ ልጅ ነው ጎንበስ ቀና ብለ የመጣውን ሰው የምታገለግል፣ ብዙ ስም አትርፈሃልና። ዘጠና አንድ አውሬ መውጣት ቀላል አይደለም። ብዙ አትርፍህበታል። ከቅዱስ ጊዮርጊስ የሱ በረከት እንዳይለይ መልካም ፍቃድ ይሁንልን። ተመልካቻችን፣ የስቡሀ ሚዲያ ተከታታዮች፣ በውጭና በውስጥ ናችሁ የምትከታተሉ ድንቅ ድንቅ ምስክርነቶች ወደ እናንተ እናደርሳለን። ለቦታው ድረስ ተገኝተን ነው እንግዲህ። እናንተም ብዙ ነገር እንድንሰራ የምታበረቱን፣ እንደ ኤማሁስ መንፈሳዊ ጉዞ ማህበርም ማህበራችንን በዚሁ ሚዲያ እና በቲቶ ሚዲያም ጭምር ከፍ ከፍ እንድታደርጉ በክብር ጠይቃችኋለሁ። ሰማዕቱ ቅዱስ ጊዮርጊስ በረከቱ አይለያችሁ፣ ሰላማችሁ ይብዛ።